ተዋት ስትፈልግ የምታደርጋቸው ነገሮች ያው እኛ ሴቶች ነገሮችን በግልጽ መናገር አይሆንልንም፣ ግን ደግሞ የምታደርገውንና የምታሳይህን ነገሮች በማየት በግልጽ ምን እንደፈለገች ማወቅ ትችላለህ። በተደጋጋሚ ጥሩ ሰው ነህ ማለት ካበዛች ወዳህ ሳይሆን ተወኝ እያለች አረናፊ ምን አይነት ውስብስብ ናችሁ የምትሉ አትጠፉም። ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ እንድትተዋት ስትፈልግ የምታደርጋቸውን ነገሮች እነግርሃለሁ። ግን ደግሞ ሚስጥር ነው፣ የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም በአዲስ ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የኔ ውድ ቤተሰቦች፣ ቪዲዮ እንደለቀኩ ናፊ እንወድሻለን ናፊ በርቺ የምትሉኝ ለእናንተ ቃል የለኝም። የእውነት እንዳከበራችሁኝ ክበሩልኝ። እና ደግሞ ውዶቼ፣ ቪፔ እና ብታችሁ ይሉኝ። ከመጀመራችን በፊት ደግሞ ሌሎች ብዙ ወንድሞቻችን ጋር እንዲደርስ ቪዲዮን ላይክ አድርጉት አደረጋችሁ እሺ። የመጀመሪያው ነገር ሴት ልጅ የምታሳይ ምልክት እንድትተዋት ስትፈልግ ማለት ነው፣ ምንድን ነው አድናቆትና አንተን የተመለከተ ሙገሳ ማለት ነው። በነገራችን ላይ አድናቆትም ሆነ ሙገሳ ጥሩ ነገሮች ናቸው፣ አይደለም ግን? ሁልጊዜ ጥሩ ናቸው ማለት አይደለም። አንዳንድ ጊዜ ሴት ልጅ እንደዚህ ትልሃለች፣ አንተ እኮ በጣም ጥሩ ሰው ነህ፣ ከኔ የተሻለች ሴት ትገባሃለች፣ በጣም መልካም ሰው ነህ፣ እኔ እኮ ላንተ አልሆንም፣ እኔ እኮ ስንት ነገር ያለብኝ ሰው ነኝ፣ አንተ እኮ በጣም ጥሩ ሰው ነህ፣ መልካም ሰው ነህ፣ ብቻ እንጃ ጥሩ ነገር ነው የምመኝልህ፣ ምናምን የምትልህ ከሆነ እራሷን የበታች አንተን በጣም ጥሩ ነገሮች ያሉህ አድርጋ እያሳየችህ ከሆነ ሞራልህን እና ለመንካት እየተጠነቀቀች ነው ማለት ነው። በቃ ብዙ እርቀት እየሄደች ነው። በቃ አልፈልግም ብለው ወይ ተወኝ ብለው ወይ አልውድህም ብለው ይሰማዋል። አለ አይደለ? ኬር ከማድረግ ማለት ነው ቀጥታ ከመናገር፣ በቃ ከኔ የተሻለች ሴት ናት የምትገባ፣ አንተ መልካም ሰው ነህ፣ ጥሩ ሰው ነህ፣ እኔ እኮ እንደዚህ ነገሮች የሉኝም እኔ እኮ ለአንተ አልሆንም ማለት ነው። በቃ በጣም ጥሩ አድርጋ አንተን፣ ራሷን ደግሞ በጣም በቃ ማንም ሰው ለራሷ አያዳለም። በቃ ያንተን ነገር ከመጠበቅ አንተን ስሜት ላለመንካት፣ ላለመጉዳት ከመጠንቀቅ የመጣ ነው። እንደዚህ የምትል ሴት ልጅ በተደጋጋሚ ራሷን እያሳነሰች አንተን እያገዘፈች፣ ለእኔ አትገባኝም፣ አንተን የምትገባ እኮ እንደዚህ ሴት ምናምን ማለት ካበዛች አልፈለ አልፈለገችም ማለት ነው። ስለዚህ ጥሩ ሰው ነህ ማለት ሁሉ ወድጄሃለሁ ማለት ላይሆን ይችላል። ኮንቴክስቱን በደንብ አድርጋችሁ ማየት እና መረዳት ይፈልጋል። ምክንያቱም እንደ ሰው ስታስቡት ማለት ነው ማንኛውም ሰው ራሱን ጥሩ ነገሩን አጉልቶ ለማሳየት መልካም ነገሩን ለማንጸባረቅ ይሞክራል አይደለ? ከዛ በተቃራኒ በሆነ መልኩ እኔ ላንተ አልገባህም አንተ የተሻለ ነገር የተሻለ ሰው ይገባሃል ማለት ማንም የተሻለ ነገር የሚጠላ የለም። ማንኛውም ሰው ጥሩ ሰውም ሆነ መጥፎ ሰውም ሆነ የሆነ ነገር የሚኖረው አይኖረው መልካም ሰው ወይም ደግሞ መልካም ነገርን ለራሱ መመኘትና ለራሱ ለማድረግ ከመጣር ራሱን አይቆጥብም ማንም ሰው ማለት ነው። ስለዚህ ሴት ልጅም አንተ በጣም የተሻልክ ሰው ስለሆን አንተ በጣም መልካም ሰው ስለሆንክ እኔ ያልገባህ ምናምን ልትልህ አትችልም እስካልፈለገችው ወይም ደግሞ እንድትተዋት እየነገረች ካልሆነ በስተቀር ማለት ነው። በተደጋጋሚ ጥሩ ሰው ነው እኔ ያልገባህ አልመጥንህም ካለች ተወኝ እያለች ነው። ሁለተኛ ዲቴይል ወይም ደግሞ ዝርዝር የሌላቸው በጣም አጭር የሆኑ ኮሚኒኬሽኖች ወይም ደግሞ ንግግሮች ማለት ነው። ያው በፍቅር ግንኙነት ላይ ወይም ደግሞ በፕሮሰሱ ራሱ እየተዋወቃችሁ ጓደኛ ግንኙነትን ለመፍጠር እየሄዳችሁ ባለበት ታይም ኮሚኒኬሽን ወሳኝ ነው። አይደለም ማውራት በቃ አጫጭር መልሶችን ብቻ የምትመልስልህ ከሆነ አዎ፣ ደህና ነኝ ምናምን በቃ ጥር ጥር ጥር ያሉ መልሶችን የምትመልስልህ ከሆነ ብዙም የማውራት ፍላጎት የለኝም ከአንተ ጋር ሰልችቶት ነገር ይተወኛል አይነት ነገር ነው ማለት ነው እያሳየች ያለችው። በግልጽ ሰላም ነው ስትላት መዝጋት አትፈልግም ግን ደግሞ በግልጽ ደግሞ መናገርም ደግሞ አትፈልግም። ምክንያቱም ብዙ ነገሮች ላይ እንዳልኳቸው ሴቶች ይከብደናል። ሰው አጫጭሩ የሆኑ መልሶችን ብቻ ትመልስልሃለች። በራሱ ጊዜ ሰልችቶት ይሄዳል፣ በራሱ ጊዜ ይገባዋል እንደማልፈልገው ማለት ነው ይሄ። ስለዚህ አጫጭር መልሶችን ለምሳሌ ደህና ነሽ፣ ደህና ነኝ፣ አንተ እንዴት ነህ ማለት እኮ ሊቀጥል ይችላል። አለ ኢንተረስት ያላት ሴት ብትሆን አንተ እንዴት ነህ፣ ውሎ እንዴት ነበር፣ እንደዚህ እንደዚህ ተፈጥሮ፣ እንደዚህ እንደዚህ ሆኖ ምናምን ትላለች። ውሎ እንዴት ነበር ጥሩ ነው ይበቃልን ። ከዛ ውጭ ምንም ነገር የለም ሰው፣ እንደዚህ አጫጭር የሆኑ መልሶችን ብቻ የምትመልስል ከሆነ ይህም ሌላኛው ተወኝ እያለች እንደሆነ የምታውቅበት መንገድ ነው። ቀጥሎ ከምነግርህ ጋር አንድ ላይ አድርገ ሶስተኛ የድብርት ወይም ደግሞ ጥሩ ያልሆነ ስሜትን የምታሳይ ከሆነ ከአንተ ጋር በምትሆንበት ጊዜ ምናልባትም በስልክ ከሆነ የምታወሩት ወይ በአካልም እያወራችሁ ባለበት ሰዓት ላይ ይሁን የድብርት አይነት ስሜት የምታይባት ከሆነ ይሄ ታዲያ አንድ ቀን ሁለት ቀን ሳይሆን በተደጋጋሚ ይህን ነገር ካስተዋልክ ከአንተ ጋር ስትሆን የመደበር አላደለ ጥሩ ስሜት ውስጥ ያለመሆን ነገር ካየህባት ምቾት እየተሰማት አይደለም ማለት ነው። ልትነግር ልትገልጽ አልፈለገችም፣ ግን ፊቷ ሁሉን ነገር እያሳየ ነው። ምክንያቱም ሰው ከሚወደው ከሚፈልገው ሰው ጋር ሲሆን በቃ በጣም ነው ፈን የሚያደርገው ይመችዋል፣ ደስ ይለዋል፣ መቆጣጠር የማይችለው ደስታ ነው የሚሰማው። ምንም ነገር ስለተፈጠረ ሳይሆን አብሮ ጊዜ በማሳለፉ ብቻ ደስ ይለዋል፣ እና ያ ስሜትም ደግሞ ፊዚካሊ የሚታይና የሚነበብ ነው ማለት ነው። ግን ከአንተ ጋር ስትሆን የድብርት ጥሩ ያልሆነ ስሜትን የምታይባት ከሆነ በተደጋጋሚ ተወኝ እያለች ነው ማለት ነው ቃል አውጥታ መናገር ባትችልም እንግዲህ ፊዚካሊ እየነገረች ነው በአካል እንቅስቃሴዋ ማለት ነው። ይህንን እሷም አታውቀውም፣ እሷም እንደዚህ አይነት ፊት እያሳየች እንደሆነ አታውቅም። በነገራችን ላይ ሰው ሳትፈልግ ስትቀር ተወኝ እያለች ሲሆን በዚህ ታውቃለህ። አራተኛ የራሷ ነገር ላይ ብቻ ስታተኩር። እንዴት ነው ሰዎች የሆነ ሪሌሽንሽፕን ሲፈልጉ ወይም ደግሞ እንዲቀጥል የሚፈልጉት ነገር ሲኖር መተው የማይፈልጉት ነገር ሲኖር ሚቹዋል ይሆናል ነገሮቹ ሚቻል ይሆናል፣ ወይም ደግሞ የጋራ ይሆናሉ። አንተንም ማወቅ ትፈልጋለች፣ አንተ ጋር የሆኑ ነገሮችን መስማት ትፈልጋለች፣ ምናምን። እሱን ሁሉ ትታ የራሷ ነገሮች ላይ ብቻ ፎከስ ስታደርግ፣ በቃ የምታደርጋቸው ነገሮች ከጓደኛም ጋር ከቤተሰብም ጋር በቃ የራሷ አለ አይደለም፣ የራሷ ነገር ላይ ብቻ ስታተኩርና አንተን ችላ ስትል፣ ለምሳሌ አንተን ለማግኘት ሊሆን ይችላል፣ አንተን ለማውራት ሊሆን ይችላል፣ ከአንተ ጋር የሆነ ነገር ፕላን ለማድረግ ሊሆን ይችላል። ኮምፕሊትሊ በቃ ያኔ የማድረግ ፍላጎት ሳታይባት ስትቀር፣ ከዛ በተቃራኒ የራሷ ነገሮች ላይ ምን እያደረግሽ ነው እንደዚህ እንደዚህ አይ እንደዚህ እንደዚህ ይኳለብኝ እንደዚህ እንደዚህ ይኳል። በቃ የራሷ ነገሮች ላይ ብቻ ትኩረት የምታደርግ ከሆነ ይሄም ሌላኛው ተወኝ፣ ለአንተ የሚሆን ጊዜ የለኝም እያለች እንደሆነ የምታወቅበት መንገድ ነው። በመጨረሻ ደረጃ አምስተኛ ላይ ማለት ነው ያስቀመጥኩላችሁ ለአንተ ነገር ግድ ከሌላት የሚለውን ነው። ለአንተ ነገር ኔ ሴንስ ለምሳሌ በጣም ደስ የሚያሰኝ ነገር ነግርሃት ወይ ፈተና አለፍኩኝ ምናምን ብትላት ለምሳሌ ማለት ነው ደስ ይላል። በቃ ምንም አይነት የስሜት መለዋወጥ አታይባትም። እንበልና አያርገው ፈተናውን ከወደኩኝ ብትላትም ልክ እንደዛው ምንም አይነት የስሜት መለዋወጥ አታይባትም። ያሳዝናል ብላ ዝም ልትል ትችላለች። ከአንተ ጋር አብሮ መሆን የሚፈልግ ሰው፣ ኮኔክት ማድረግ የሚፈልግ ሰው በቃ ይሰማዋል። አለፍኩ ስትል ደስታው በቃ ይጋባል። ወደኩ ስትል ደግሞ በቃ ሀዘኑ አይዞክ፣ ምን ይሻላል፣ ምን እናድርግ፣ ኦኬ ምናምን ማለቱ ይቀጥላል ማለት ነው። ለአንተ ነገሮች፣ ለአንተ ጉዳዮች ምንም አይነት ስሜት ከሌላት ኮንትሮል ማድረግ አንችልም። በቃ ሰዎች ሳንፈልግ ስንቀር ሰዎች እንዲተዉን ከኛ ጋር ያላቸው ነገር እንዲቆርጥ ስንፈልግ ነው እንደዚህ አይነት ነገሮችን የምናደርገው። በቃ ሰዎች በዚህ ሰዓት ይህንን አይተው ይወስናሉ። እንዴት ለእኔ ነገር ግድላትም። እኔ እንደዛ አዝኜ ወይም ደግሞ እኔ እንደዛ ደስ ብሎኝ ስነግራት እንደዚህ እኮ ነው የሆነችው ብለን ፊል አድርገን እንድንሸሽ ያደርገናል። የሰዎች እንደዚህ አይነት ሪያክሽን ማለት ነው። ስለዚህ አንተም ለአንተ ነገር ግድ ከሌላት፣ ያስደሰተ ነገር ካላስደሰታት፣ ያሳዘነ ነገር ካላሳዘናት ተወኝ እያለች ነው ማለት ነው። ከአንተ ጋር ያላትን ነገር አትፈልገውም ማለት ነው። ለመናገር በግልጽ አውጥታ ለመናገር ከብዷት ነው እንጂ ከአንተ ጋር ያላት ነገር እንዲቀጥል አትፈልግም። ይሄንንም ደግሞ በተግባር እያሳየች ነው። ከላይ የዘረዘርኳቸውን አራት ነገሮች ጨምሮ አምስተኛ ላይ የሚያልኳችሁን ማለት ነው እነዚህን ነገሮች ካየህባት እንደማትፈልግ ካንተ ጋር ያላትን ነገር እንደማትፈልግ እየነገረች ነው ማለት ነው። በነገራችን ላይ ይሄ እንደማትፈልግህ እየነገረች ነው ማለት ወይም ደግሞ እንደማትፈልግህ አወክ ማለት ግዴታ በቃሏን እስክትነግረን መጠበቅ አለብን ማለት አይደለም። ለምን ካልከኝ ይሄ አካል እንቅስቃሴያችን፣ የምናደርጋቸው ነገሮች፣ ድርጊቶቻችን ብዙ ነገሮችን ብዙ ስሜቶቻችንን ይናገራሉ። በግልጽ ማውራት አይጠበቅብንም። አንዳንድ ጊዜ እኮ አንዳንድ የፍቅር ግንኙነቶች እንደዚህ ሳይወሩ የሚጀመሩ አሉ። በቃ እንደዚሁ ኮኔክት አድርጋችሁ ማለት ነው። ልክ እንደዛ ሁሉ በተቃራኒው ሳትፈልግ ስትቀርም የምታሳይህንን እነዚህን ምልክቶች አይተህ መራቅና የራስን መንገድ መ ለመጓዝ ይኖርካል ማለት ነው። ይሄ ማለት አንዲት ሴት ልጅ ተወኛለች ማለት አንዲት ሴት ልጅ ለአንተ ኢንተረስት የላትም ማለት ደግሞ መጥፎ ነገር በቃ የመጨረሻ ነገር አድርገህ ማየት የለብህም። በቃ ይሄ የሚያጋጥም ነገር ነው። አንድ ሰው አልፈለገህም፣ አንድ ሰው አልወደደህም ወይም አንድ ሰው ተወኛለህ ማለት ሌላ የሚወድ ሰው የለም፣ አንተ የማትወደድ ሰው ነው ምናምን ማለት አይደለም። ይህንን የመጨረሻ አድርጋችሁ እንዴት፣ ለምን እንደዚህ ሆነ ምናምን ውስጥ መግባትም አያስፈልግም። ሰው እነዚህ ምልክቶች አይታችሁ ጊዜያችሁን ዌስት ከማድረግ ስሜታችሁንም ከመጉዳት እንድትጠ ተነቀቁ ለማለት ነው። የዛሬው ቪዲዮ ይህንን የሚመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንደወደዳችሁት እንደጠቀማችሁ መቶ ፐርሰንት አንጠራጠርም። ድረስ መታችሁ ቪዲዮን ወዳችሁት ዋው፣ ናፊ አንደኛ ነው የዛሬው ብላችሁ ላይክ ማድረግ ረስታችሁ ልትወጡ ነበር። ሁላችሁም ቪዲዮን ላይክ አድርጉት። ይጠቅመዋል ቢሰማው ለምትሉት ወንድማችሁ፣ ጓደኛችሁ፣ ቤተሰባችሁ፣ ወዳጅ ዘመዳችሁ ሼር አድርጉላቸው። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አረጋችኋለሁ አመሰግናለሁ።